በኢቤስ ነው። እንደምን አላችሁ? ሰላም ፍቅር ሁሉ ለእናንተ ይሁን እንላለን። በነገራችን ላይ ከአዲስ አበባ ተነስታችሁ ወደ ድሬ ስታቀኑ ቁልቢን አለፍ ብላችሁ ደንገጎ የሚባል ከተማ አለ። ልክ ደንገጎ ጋር ስትደርሱ ወደ ግራ ወደ ድሬ ይወስዳል ወደ ቀኝ ደግሞ ስትሉ እነ አለማያ እነ ሐረር እነ ጅጅጋን ነባቢሌን ታገኛላችሁ። ዛሬ ታዲያ በትዝታችን በኢቢኤስ አዲስ አበባ ሆነን በምናብ ወደ አለማያ ልንሄድ ነው። አለማያ በአሁኑ አጠራር ሀሮማያ ተብላ ትታወቃለች። አለማያ እንግዲህ በዩኒቨርሲቲ በኢትዮጵያ ከፍተኛ ተቋማት ታሪክ አዲስ አበባ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ እና አለማያ ዩኒቨርስቲ አባቶች ናቸው የዩኒቨርሲቲ አባቶች ናቸው። ምክንያቱም በዘመን ቅደም ተከተል ከፍ ያለ ስፍራ ስለሚኖራቸው ማለት ነው። ታዲያ ዛሬ ከ 35 ዓመታት በኋላ በዚህ በመዲናችን በአዲስ አበባ በግብርና ሚኒስቴር ውስጥ በሚገኘው የግብርና ምርምር ማዕከል ውስጥ የዩኒቨርሲቲው የቀድሞ ተማሪዎች ሰብሰብ ብለዋል። ትዝታቸውን ሊያውጉን ወደዋል ማለት ነው። ትዝታችን በኢቢኤስ 35 ዓመታት ወደ ኋላ ይጓዛል። ሐረማያ ዩኒቨርሲቲ የቀድሞ ተማሪዎች ትዝታ ነው። ይኸው ጤና ይስጥልን። ጤና ይስጥልን። እንደምን አለን በጉጉት ስንጠብቅ ነው እንግዲህ አገኘሁህ። በጣም አመሰግናለሁ እዚህ በፕሮግራማችን ላይ ስለተገኛለን። በጀመሪያ በቅድሚያ በጣም በጣም አመሰግናለሁ። በጣም እናመሰግናለን። ማለት እስኪ እንታወቅ። ስሜ ብስራት ታዬ ይባላለሁ በሐረማያ ዩኒቨርሲቲ በ19 ሰማኒያ ሁለት በኛ አቆጣጠር የተመረቅነን ይህንን ምክንያት በማድረግ እንግዶቻችን ሁሉ ጋብዘን ዛሬ ለማክበር በትልቁ ሁኔታ ለማክበር ከውጭም ከሀገር ውስጥ ያሉትን አሰባስበን ተደራሽ ሁሉን ጋር ደርሰን ለዚህ በዓላችን ደርሰናል። ለዚህም ደግሞ እግዚአብሔር መሰገን። በጣም ጥሩ መምህራን ጋብዛችኋል። መምህራኖቻችን አሉ። ከዲፓርትመንቱ ዲፓርትመንቱ አንዳንድ መጥተናል። ኮሚቴዎቻችን ናቸው። እኔም የኮሚቴው አባል ነኝ። መልካም እንግዲህ፣ እዚህ ጋር ተሰብሰበ እየጠበቁ ያሉት ናቸው። እንኳን አደረሳችሁ። እንኳን አብረ ዶክተር ታደለ ደሴ። መልካም። ቻይና ባች እ ተዘራ ጌታሁን እባላለሁ። መልካም። እንኳን አደረሳችሁ አቶ ተዘራ ጌታሁን ንኛን አንድ ብቸኛ ነች ደግሞ ሴት እ ፍቃዱ ገላው እንኳን አደረሳችሁ። ዶክተር ብሩ የኮሚቴው አባል መልካም ዶክተር ብሩ ከቻይና ባች የኮሚቴው አባል ዶክተር ዳንኤል እንኳን አደረሳችሁ። ዶክተር ተስፋዬ ዲያስፖራን እወክሎ ነው። መልካም የዲያስፖራ ተወካይ ናቸው። እናመሰግናለን ዶክተር ተስፋዬ አለማየ ማ ኢንጂነር አለማየሁ ኩማ እሳቸውም የዲያስፖራ ተወካይ ናቸው። ሽቶ ይዞ መጥተዋል። ናሙልጌታ የቻይና ባች እናመሰግናለን። እንኳን አደረሳችሁ። እን ትራስራቤ ጋ እንድንገናኝ አደረገ። እንኳን አደረሳችሁ። እናመሰግናለን። በጣም አመሰግንሽ። አለው ማነው ስምሽ? ሩት ያክብራችሁ። ያላችሁን እንኳን ደህና መጣችሁ እላለሁ። እንግዲህ ማድረግ እኛ አንጠራም ብለናል። አሁን ምክንያቱም ከድሮው ጀምረን ያለንበትን ነው የምንናገረው እና የተማሪዎቹን የነበረውን አብረን በጋራ ያለውን ማድረጉ ይቆየን ብለን ተስማምተናል። ስለዚህ ታደለ ደስ የብዬ ነው የምጠራው አውቃለሁ። የኤዱኬሽን ባክግራውንዱ አሁን ያለበትን ግን ለዚህ የኛ የቲማችን ወይም የዚ ኮሚቴ ሊቀመንበር ሆኖ ይህን ሁሉ ኮሚቴ በሚገባ አስቸጋሪውንም ጥሩንም በተለያየ መልኩ ባላንስ ተደርጎ ምክንያቱም እዚህ ሊደርሺፕ ቀላል ነገር አይደለም። እና በጣም በዚህ አጋጣሚ ታዴንም አመሰግናለሁ። ታዴ ወደ መድረክ መጣ። እንኳን ደህና መጣችሁ። መልእክት እንድታስተላልፍልን በማክበር ጠይቃለሁ። አመሰግናለሁ። እንኳን ደህና መጣችሁ። ቻይና ባች በብዙ መንገድ መግለጽ ይቻላል። ቻይና ባች በጣም ጎበዝ ልጆች ነበሩ። እጅግ ትዝ ይለኛል። ፍረሽማን አራት ልጆች ስትሬት ፎር ነው ያመጡት እና በመሃላችን አንዱ በዛን ጊዜ ፍሬሽማን ፎር ካመጡት ውስጥ አንዱ ሰው አለና አመስግኑልኝ። ተስፋ ደምሴ። ሌሎችን ስም መጥቀስ ካስፈለገ አትክልቲ ሀይሉን ታውቁታላችሁ። ዘ ፕሮፌሰር ኢን አውስትራሊያ ኢን ዘ ዩኒቨርሲቲ ኦፍ ፐርዝ የሚባል ዩኒቨርሲቲ። ሰለሞን የሚባል ልጅ ሶስተኛ ነበረ እና መሳይ የሚባል ልጅ ነበረ። አራት ጌታቸው አንሙት አለ የአኒመል ሳይንስ ሰቃያችን ነበረ። ጌታቸው አንሙት እዚህ መሀላችን አለ። ከእነዚያ ቀደም ብዬ ከጠቀስኳቸው ከአራቱ የማይተናነስ ልጅ ነው። እንዲህ ቀላል እንዳይመስላችሁ አሰቃይቶኛል። እኔ ራሴ አኒማል ሳይ ስለነበር በዚህ ፕሮግራም ላይ ስለጠራችሁኝ እጅግ በጣም አመሰግናለሁ። ዶክተር ዳንኤል በጣም አመሰግናለሁ። ከሱ ጋር ነበረ ማስተርስ ተማሪዎች እየፈተንን እንዳጋጣሚ ቻይና ባች መሆኑ ስሰማ ዶክተር ዳንኤል እንደው አባቴን ታውቀዋለህ ወይ የዘለቀ ልጅ ነኝ እኮ ምናምን ስለው በጣም ደነገጠ። ፕሮሚስ ገብቶልኝ ነበረ ጓደኞቹንም ማስተዋወቅሻለሁ ብሎ ያው ቃሉን ጠብቆ ዛሬ በዚህ ፕሮግራም ላይ እንገኝ ስላደረገኝ በጣም አመሰግናለሁ። ሀያኛ ዓመታችሁን ስታከብሩ እኔ የመጀመሪያ ዲግሪን እየተመረኩ ነበር። ባይዘዌ ቻይና ባች እዛ ስትመጡ እኔ የመጀመሪያ ዲግሪን በማድረግ እየተመረኩ ነበር። በዛ ወቅት አይወስ ሰርች ሰርች እያረኩ ነበር፣ ምናልባት አባቴን እዚህ ውስጥ አገኘው ይሆን። ምክንያቱም እስከዛን ሰዓት ጊዜ ድረስ አላውቀውም ነበር፣ ስሙን እንጂ ማንን ለነበር አላውቅም ነበር፣ አባቴን ማለት ነው። ዜና አላገኘውትም ዜን ከዛ በኋላ ያው በፍለጋ? አግኝቸው ብዙም ሳንቆይ ነው እንግዲህ። የተለያየ ነው ግን ሆኖም ያው እሱ ነው። ወክ እዚህ ጋር በመገኘቴ በጣም ትልቅ ደስታ ይሰማኛል። ለእናንተም በጣም ትልቅ ክብር አለኝ። አመሰግናለሁ፣ በጣም አመሰግናለሁ። ሶስት አስተማሪዎቻችን መምህራኖቻችን ሜንተራችን እዚህ እንዳሉ ተገንዝበናል። እዚህ ጋር መጠራው ፕሮፌሰር አብታሞ ዶክተር አለሞን እና ዶክተር ፕሮፌሰር ደምል ተከታይን እዚህ ጋር እንድትመጡ በአገር አቀፍ ደረጃ ፕሮፌሽኑን የሚመሩ ሜንተር የሆኑ ምሳሌ የሆኑ ሰዎች ያፈራንበት ባች ነው። ይሄ ባች እንደተባለውም ቻይና ባች ዩኒክ ነው። በቃ በጣም ዳይናሚክ ግሩፕ ነው። ክላሱ አክቲቭ ነው። ከዛ ደግሞ ከክላሱም ውጪ በሆነ አጋጣሚ ደግሞ መጨረሻ ላይ ዲፓርትመንት ሄደም ነበርኩና አድሚኒስትሬቲቭሊ ራሱ የሚያስጨንቅ አይነት ባች ነው የነበረው። ቪዥነሪ የበዛበት ባች ነው የነበረው። ያንን ቪዥናቸውን ዛሬ ከተናገሩት ማየት ትችላላችሁ። እዚህ ላይ ማቆም አልፈለጉም። ወደፊት ይሄንን ግሩፕ እንዴት አድርገን አገር የሚያለማ በሚሆን መልክ ኦርጋናይዝ አድርገው ይሄንን እንደ አንድ የዚህ ጋዘሪንግ አውትፑት ይሆናል ብለው ነው ቪዥን ይዘው የመጡት ስለዚህ ይሄ ቪዥን አሁን አይደለም የጀመረው እዛ ተማሪ እያሉ ነው የጀመረው ስለዚህ ያንን ዊትነስ ማድረግ ያለው ስለዚህ ስለጋበዛችሁ በጣም አመሰግናለሁ ትዝ ይላችሁ እንደሆነ የእኔ አንዱ ፕሪንሲፕል የነበረ ያኔ ጥፋትን ማስቀረት ነው እና አንዲት የምታስታውሷት ፒክ አፕ ነበረች ያችን ፒክ አፕ ይዤ በር ላይ ነው የምጠብቀው በተለይ ሚድ ሴምስተር እና ፋይናል ኤግዛም ሲያልቅ ምክንያቱም ሚድ ሴምስተርና ፋይናል ኤግዛም ሲያልቅ ተማሪ ወዴት ነው የሚሄደው? ወደ ባቲ፣ ወደ ባቲ ነው። እና ባቲ ደግሞ እነማን አሉ? ማናቸው? ወይዘሮ ቴቱና እና ጋሽ ደብሬ፣ ጋሽ ደብሩ የጋሽ ደብሬ ነው። ወደዛ ነው የሚጓዘው ሰው። የሚገርመው ግን እና እኔ ማዝ ነው የነበረው ያን። አንደኛ በጥናት ደክመዋል ሰውነቱ የተማሪው ሁለተኛ ጥሩ ምግብ የለም። ያው ምንችላትን ነው የምናቀርበው እና በዛ ጉልበት ላይ ነው ተሄዶ እንግዲህ ጠጁም ሆነ ቢራውም ሆነ ምኑም የሚጠጣው እና ያን አድርገው ተማሪ ይመጣል። እኔ የማደርገው የምንነበረ እንደምታስታውሱት ትቆማለሁ ብር ያችን መኪና እንዲያዩ ተማሪ እንዲያደርግ ቆማለሁ። ምንድን ነው ያ ሲታይ ሀ እነዚህ ሰዎች አሉ ብሎ ሰው ሰው አደብ እንዲገዛ ነው። እና ብዙ ብዙ ሰርቷል። እሱ ፊታቸውን እንደዚህ ሳይ እኔ እራሴ በጣም የበራ ይመስለኛል። ይህንም እንደናንተ ስሜ መብራቱ ነው። የዚህ ባቻ አባል ነኝ። በዚህ ፕሮግራም በጣም እንድመጣ ሞቲቬት ከአረጉኝ ነገሮች አንደኛው የፕሮፌሰር በዚህ ስፍራ መገኘት ነው። እና በጣም በደስታ ነው የመጣሁት እናንተንም ጭምር ለማግኘት ማለት ነው። ፕሮፌሰር ደምል በእኔ ሕይወት ውስጥ የተከሰተ ክስተት ነው እና እንድታመሰግኑልኝ ፈልጋለሁ። ትንሽ እየስጦታለችኝ ከዚች ከደብዳቤዋ ጋር ከጌስ ዞሪያው ጋር አንድ ላይ አበርክቻለሁ። እጅግ አድርጌ አመሰግናለሁ። አለማያ ዩኒቨርሲቲ ትዝታው ቀጥሏል። ቻይና ባች፣ የቻይና ባች ሴቶች ተወካዮች ናቸው። አምሮባቸው ደምቀው ተውበዋል። እንኳን አደረሳችሁ። እንኳን አብሮ አደረሰን። ማን ነው? ትገሬዳ በቀለ፣ ጻይ ቀለታ፣ ትንሳኤ አዱኛ፣ ትንሳኤ አዱኛ፣ ሰብለወንጌል በቀለ፣ ሰብለወንጌል በቀለ። በምናብ ወደ አለማያ 35 አመት ወደ ኋላ በብዙ ትዝታ ነው የምናስታውሰው። ምክንያቱም እግዚአብሔር እርቶን ማትሪክ አልፈን ያኔ ስም በጋዜጣ ነው የሚወጣው። ስም በጋዜጣ ስትይ እኮ ብዙ ሰው እኮ ትዝታለሁ። ጋዜጣው እራሱ ከየት ይገኛል? ከሌጋ አለ ሲባል የሰው የሰፈር ሰው በሙሉ ሄዶ ወይ አንዱ ላንዱ አይቶ እና፣ አሪፍ ነገር ነው ያነሳሽው ባይዘ ጋዜጣ ላይ። ስለዚህ ድለኛ ትውልድ እኮ ነው። አዲስ ዘመን ጋዜጣ ላይ ወጣ ትውልድ ማን ነበር ሰቃይ መልካም የዶርም ትዝታ ጥቂት እንስማ። የዶርም ትዝታ እንግዲህ ያው የምናጠናበት ቦታ የተለያየ ነው። አንዳንዱ ላይብረሪ ይወዳል። አንዳንዱ ቤት ጸጥ ብሎ ማጥናት የሚወዳለ ዶርም እና ወደ ላይብረሪ የምንሄድ ዶርም ያሉትን ላለመረበሽ የምንጠነቀቀው ነገር። እኔ ባጋጣሚ የላይብረሪ ወዳጅ ነኝ። ላይብረሪ ነው ማ እኔ ትንሣኤ ላይብረሪ ነን። ዶርም ቅልቅል ነው። ከእናንተ መካከል ያገባለ እዚሁ የቻይና ባች አንድ ሰው አደላ አደላ ሰብሊ የብስራት ባለቤት ነሽ ማለት ነው። በጣም ጥሩ አታክልቲ እና ማ ሮማን ሮማን መታለች አውስትራሊያ ናቸው። ሁለቱም ያው በአጋጣሚ ሳይን የእኛ ባች አይደለም እንጂ ካለማ እንደው ኦ ሙሽሪት፣ እንዴት ነበር የፍቅር ጊዜያችሁ? እና የሚያደንቁት ልጆች ነበሩ። ወጥቶ እሺ እንዳየው ያደረገኝ ያው እውነት ሌሎች ሲያደንቁት ከዛ ኖርዌይ ልጆች አፈሩ። የስድስት ልጆች እናት እንደሆነች የምሰማው በጣም ደስ ይላል በእውነት። ፕሮግራሙን የሚሰራልን ክርስቲያን እናመሰግናለን አቦ ፓስ ሁለት አይነት ሰቃዮች አሉ እያልኩ ነው አንድም የቀለም የእውቀት አንድም የካፌ የየትኞቹ ናችሁ እናንተ የቀለሙ ነው የካፌው የቀለም የካፌው ደብል ነው ደብል ነው በጣም ደስ ይላል በተለይ ፍሬሽማን ላይ ፎር በመዝጋት ከዛም በኋላ ባላችሁ አካዳሚክ የሆነ ውጤታችሁ በጣም እንደሚኮሩ ጓደኞቻችሁ እየነገሩን ነበር። እና ያንን ትዝታ ጥቂት እናንሳው ብለን ነው። ተስፋዬ ደምሴ ባላለ ወይ የቻይና ባች ሆኜ ጆይን ያደረኩት በ79 ዓ ም ነው። ጥሩ ውጤት የማምጣት ፍላጎቱ ስለነበረ አጠናን፣ ያው ውጤቱ ተሳካ። ግን በጣም ተወዳዳሪና ኃይለኛ ስለነበረ አንድ አትክልት የሚባል ባልተገኘም ግን ማካከላችሲያለውእሱ አልተገኘም። እሱ በጣም ኃይለኛ ነጥብ ሲያመጣ በቃ እኛ የት እንሆናለን ብለናል። ነገር ግን መጨረሻ ላይ አጋጣሚ የሆነ አራት ልጆች አራት ነጥብ ሲያመጡ አንዱ ነበርኩኝ። ስለዚህ አንተ አታክልቴ፣ መሳይና ሰለሞን፣ መሳይና ሰለሞን፣ እኔ ጌታቸው አንሙት ይባላል። አኒማል ሳይንስ ዲፓርትመንት ነው የተመረኩት። እንደተባለው የቻይና ባች ጠንካራ ባች ነበረ። ሰቃይ ይባላል። አሁንም አለ። በጣም ጥሩ። ምን ደረሳቸው? ከዛስ አሁን ምን ላይ ነው ያላቸው? ነገር አስደናቂው ነገር ነገር ነገር ከብዙ ከጥቂት ወራት በፊት የተመረቁበትን መጽሔት ሲያገላብጥ የተመረቅ ነው ካንድ ዩኒቨርሲቲ ኦክላሆማ ስቴት ዩኒቨርሲቲ ሲሆን እዛ አራት ዓመት ውስጥ አልተገናኘንም። ይሄ በጣም አስገራሚ ሆኖ ከለማያው በኋላ ኦክላማ ሁለታችን ኦክላማ ሲቲ ዩናይትድ ስቴትስ ነው። ሁለታችንም ፒኤችዲ የያዝነው እና ዘ ሴም ይር ነው የያዝነው ማለት ነው በአፍረንጆቹ አቆጣጠር ሁለት ሺህ አራት ዓ.ም ነው። ስለዚህ ሁለታችንም ያው ዶክተሮች ነን ማለት ነው። ሳይ በጣም ጥሩ። አሁን ያላችሁት ያላችሁበት የስራ ድርሻና ቦታ ምን ይመስላል? እኔ ባይዘወይ ለረዥም ጊዜ እዛው ሀረማያ ዩኒቨርሲቲ ቀርቼ እዛ ነው ሳስተምር የነበረው። ግን ከዘጠኝ ዓመት አካባቢ ወደዚህ ወደ አዲስ አበባ የኢትዮጵያ አግሪካልቸራል ትራንስፎርሜሽን ኢንስቲትዩት የሚባል ያው የፓብሊክ ኢንስቲትዩት ነው። እሱ የውስጥ ነው የተቀጠረ የሚሰራው። ይሄን ቃለ መጠይቅ የምናደረግበት መስሪያ ቤት የመጀመሪያ የስራ የተቀጠርኩበት ከዚህ ወጥቼ ነው ኢንጂነሪንግ ማናጀር በሞሀ ቢ ወተር ኤጀንሲ የሚባል አቶ ዳመነ ዳሮታ በተለያዩ የመንግስት ኃላፊነት ቦታ ላይ እናውቃቸዋለን። ዛሬ ደግሞ የዓለማያ ዩኒቨርስቲ የ35 ዓመት ትዝታ ሊያውጉን ይኸው ከደጃፋችን አሉ። እንኳን አደረሰው በቅድሚያ። እንኳን አብሮን አደረሰን። እንደምን አለ? አነስ የሚልቀን በጣም በጣም በጣም ምን ይመስል ነበር? እሲ ወደ አለማያ በምናብ እንመለስ። ትዝታው ምን ይመስል ነበር? ግቢ ውስጥ ይርሶ ይርሶ ትዝታ የተማሪነት። አንድ ሰው ባንክ ሄዶ አለማያ 5 ኪሎ ሜትር ላይ ነው፣ ወረዳ ላይ ነው ባንክ ያለው። ቤተሰብ ገንዘብ ልክ፣ ትንሽ ፈተና አለ ከተባለ ማንም ሄዶ ከባንክ ገንዘብ አይስም፣ ፈተና እስከሚያልፍ ካፌ ሰቃይ ነበሩ። ተማሪም ሪፕሬዘንታቲቭ ስለሆንኩ ያው በዛን ጊዜ የተመቸ ሁኔታ ለ ስለሚችል በግሌ ሰቃይ አይደለም። ሰቃዮቹ አንዳንድ ጊዜ ሲያስቸግሩ ሲባል ስርት ያዝነው ነው ያሳቀላሉ። ለካፌ ሰቃዮች መልካም። አሁን ከረንትሊ ምን ላይ ነው ያሉት? በኢትዮጵያ ደን ልማት ምክትል ዋና ዳይሬክተርና የምርምር ዘርፍ ኃላፊ እድሜን ከጤና ይስጥልን። አንተም በማግኘትም በጣም ደስ እኔ ፍሬዘር ጥላሁን እባላለሁ። በሐረማያ ዩኒቨርሲቲ የአልሙናይ አሶሲት ዳይሬክተር ስሆን በዚህ ኢቨንት ላይ የሐረማ ዩኒቨርሲቲ ፕሬዚዳንት የዶክተር ጀማል ተወካይ ሆኜ ነው የተገኘሁት። ፕሮግራማቸው ላይ አቴንድ በማድረጋችን የተሰማንን ክብር ለመግለጽ እወዳለሁ። ትዝታው እንደቀጠለ ነው። ከቻይና ባች ምናልባት ካየኋቸው ማለት ነው ካየኋቸው መካከል በቁመት ረጅሙ እርስዎ ሳይሆኑ ነው የቀሩ። እርስዎ እንግዲህ ከትግራይ እንደመጡ ሰምቻለሁ። ያለው ትዝታውን ያጫወቱን፣ የእርስዎን የተማሪነት ትዝታ። አውስትራሊያ ያለ ሰቃያችን አለ። የት ማን ነበር? አትክልት አትክልት፣ ፌመስ ነው። በቃ ሰቃይ ነው። አንዱ ከባድ ያደረገው የቻይና ባች ሰቃዮች የሞሉበት ስለነበር እኛ በጣም ነው የተቸገረ። የራሳችን ግሬድ ከማየታችን በፊት ቁጥሯ 048 ነው። እሷን ነው የምንለው። የአትክልት ነው ኤ ፕላስ ነው ኤ ምናምን ነው በቃ ብራቮ አትክልቲ፣ ብራቮ፣ ብራቮ፣ ብራቮ፣ ብራቮ። ሁሉም እየመሰከሩልህ ስለሆነ ነው። አሁን እርስዎ ትግራይ በምን ሙያ ላይ ነው ያሉት? መጀመሪያ ያው ቡናና ሻይ ተቀጠርኩኝ። ከዛ ቡናና ሻይና ግብርና ተዋሃደና የግብርና ሰው ሆንኩኝ። ከዛ በኋላ ወደ ትግራይ ሲሄድ በኤንጂኦ ስራ ነው የሄድኩት። እና ይሄ አመት ስልሳ አምስት አመትም የማከብርበት የተመረቁበት ስልሳም ጥሮታ ያወጣበት የማከብርበት አመት ስለሆነ ለእኔ የተለየ ዶክተር ታደለ ከአለማ ዩኒቨርስቲ ቻይና ባች ጥጌት። እስኪ እንተዋወቅ ከእርሶዎ ጋ አሁን ያለሁት የዓለም አቀፍ እንስሳት ምርምር ተቋም ውስጥ ነው ያለሁት፣ በመጻረ ቃል ኢልሪ የሚባለው እዚያ የአኒማል ብሬዲንግ ን ጀነቲክስ መሪ ተመራማሪ ነው። ሳይንቲስት የሚለው የእንግሊዝኛ ቃል ልጅ ሆነን የምንመኘው እውን የማይመስለው፣ ምን ስሜት አለው ይሄ በዚህ ደረጃ መሆኑ? ጥሩ ስሜት ነው ያለው ስሜቱ መሆኑ አንድ ነገር ነው፣ ማዕረጉን ሆኖ መገኘት ደግሞ ሌላው ነገር ነው እና እኔ በጣም የምኮራበት ነገር ምንድን ነው ከ ስልሳ በላይ ፒኤችዲ ተማሪዎችን አስተምሬ ያለሁ? አማካሪ ሆኜ ሱፐርቫይዘር እጄ ከ123 በላይ ደግሞ ኤም ኤስ ሲ ተማሪዎችን ሱፐርቫይዘር እጄ ያለሁ። የሚገርም ነገር ከቻይና ባች ውስጥ ወይም ከኔ ባቾች ውስጥ እኔ ሱፐርቫይዝ ያደረኳቸው ብዙ ተማሪዎች አሉ። ከ35 ዓመት በፊት አብረን የተማርን ተማሪዎች አሉና ይህን ሳይ ትልቅ ኩራት ይሰማል። በምናብ ደርሰን እንመለስ አለማያ። እሺ አለማያ፣ ብዙ ነገር ነው ለኔ። የመጀመሪያው ነገር ተምሬበታለሁ። ሁለተኛ እዚያው አስተማሪ ሆኜ ለስምንት ዘጠኝ ዓመታት አስተማሪ ሆኜ እዚያ ሰርቻለሁ። እንዲያው ምናልባት ከጠቀመ አንድ ነገር አንድ ታሪክ ላጫው። አለማያ እኔ በ1979 ዓመተ ምህረት ፍረሽማን ስገባ ከአብዛኞቹ ተማሪዎች በአቨሬጅ በ8 አመት እበልጣቸዋለሁ። እኔ የመጣሁት የቀድሞ ኢትዮጵያ አየር ኃይል አየር መከላከያ አባል ነበርኩ እና ስገባ እንዳልኩ አብዛኞቹ ልጆች ናቸው። እኔ የመጣሁት ደግሞ ከወታደር ቤት ዲስፕሊን ነው። አድረግ ማለት አድረግ ነው። ካደረክ በኋላ ያውም እድሉን ካገኘ ነው እንጂ የምጠይቀው መጠየቅ የሚባል የለም። የታዘዝከው መፈጸም ነው። እነዚህ ልጆች ገና ከአስራ ሁለተኛ ክፍል ጨርሰው ነው የመጡት። ምን ብዬ ልንገር፣ በቃ ሌላ አለም ውስጥ የገባውን የመሰለኝ ምክንያቱም ምን ዘይ ሀፍ ዜር ኦን ስታይል ዶርሚተሪ ጀምረስ ከምግብ ቤት ከምግብ ቤት ጀምረስ ከክላስ ሩም ከክላስ ሩም ጀምረ ፊልድ ላቦራቶሪ ስንሰራ እንዴት እኔ ሰርቫይቭ ላል ሰርቫይቭ ማረጋጋት እሺ ዶክተር እዛ አንዳንድ ወሬዎቻቸው ዶርሚተሪ ውስጥ እነሱ የሚያወሩትን ነገር እንግዲህ በጣም ከአሳጠርኩት፣ ከ8 አመት በፊት ጨርሼዋል።

በጣም በጥባጭ በጣም ብዙ በጣም በጣም የሚገርም ባቸው ነው። ዩሮፕ ኤዥያ አፍሪካ ውስጥ ደቡብ አፍሪካ፣ ቦትስዋና፣ ዛምቢያ ፕሮፌሰሮች አሉ። የሰጡኝን የቢዝነስ ካርድ እያየሁ ነበር። ና ታደለ ደሴ ፕሪንሲፓል ሳይንቲስት ይላል። ና እንግዲህ ይሄ ማዕረግ የመጣው በብዙ ትላንቶች ነው። ብዙ ሰዎች እዛ ውስጥ ዋጋ ከፍለዋል። እንደው በዓለም ላይ ኢትዮጵያ የምትታይበት በዚህ ሙያ በተለይ እንደው ከፍ ብለን የምንታይበትን ነገር ስለሱን ትንሽ ነገር ያጫውትና እንጨርስ። አሁን በግል ምን አረክ ካልከኝ ምሰራው ኢትዮጵያ ብቻ አይደለም ሀያ ሁለት አፍሪካ ሀገሮች ውስጥ ነው ምሰራው። ሶስት ሳውዚስት ኤዥያ ሀገሮች ነው ስምንት ደግሞ ኤዥያ ፓሲፊክ የሚባሉ አውስትራሊያ ዙሪያ ያሉ ሀገሮች ቫናቱ፣ ሳሞዋ፣ ፓፓኒዋ ጊዲ ፉጂ ሰሎሞን አይላንድ ምና የሚባሉ ሀገሮች ማለት ነው። ፕሮጀክቶች አሉ ማለት በአኒማል ጀነቲክ ሪሶርስ ኢምፕሩቭመንት ላይ ማለት ነው። ኢትዮጵያም ውስጥ እነዚያው ስራዎች ይሰራሉ። ሀገራችን እየተገበረችው ባለው በዚህ በሌማት ትሩፋትም ውስጥ ብዙ አስተዋጽኦ አለን። ለቻይና ባች መልእክት ካለ የቻይና ባች የምሩቃን ማህበርን ወደ ኢንስቲትዩት ከፍ አድርገን በሀገሪቷ ፖሊሲ ደቨሎፕመንት ላይ ትልቅ አስተዋጽኦ የሚያደርግ አንድ ኢንስቲትዩት እንደምንገነባ እርግጠኛ ነኝ። አመሰግናለሁ። የላይብረሪውን ሰቃይ ይኸው አግኝተናቸው ከባህር በሚገርም ሁኔታ ሰቃይ የሚባለው እዛ ሁለት ነው። አንዱ በምግብ ነው። አንዱ በላይብረሪ በምግብ መስቀል አልቻልኩ። ለምን? ከኔ ፈርጠም ፈርጠም የሚሉ ሰዎች ነበሩ። እነሱ ሄደው በሯ ላይ ይሰለፋሉ። ማንም አይጠቀም፣ ማንም አይጠቀም። ስለዚህ በጣም ቀድመን እንኳ መሄድ ወ አምስተኛው ስድስተኛ ነው። ደግሞም ላይብረሪ ለመግባት ቀድሞ መብራት ይፈልጋል ቦታ ለመያዝ ማለት ነው። ለምን? ቁጥራችን ብዙ ስለሆነ ያለችው ደግሞ የላይብረሪ ቦታ ውስን ነው። አንደኛው ስፔስ ይባላል፣ ሌላኛው ቤዝመንት ይባላል። ስፔስ የሚባለው እየተናፈስክ አየሩን እያየህ ውጭውን እያየህ የምትአጠናበት ነው። ቤዝመንት ግን ቴንሽን ቦክስ ያለህ በጎን እና በጎን በጎን እና በጎን የቦክስ ሳይዶች አሉ። እዛች ውስጥ ትገባለህ መጽሐፍ ይዘህ፣ ከፊትም አታይም ከጎንም አታይም። የምታየው ማንን ነው? መጽሐፍ እና ፈጣሪም ብቻ ነው። የቻይና ባች 35ተኛ ዓመት ክብረ በዓል ላይ በመገኘታቸው እና ከዚህ በፊትም ላደረጉልን አጠቃላይ ትንሽ እናስባቸው ብለን አንድ ስጦታ አዘጋጅተናል። ስጦታውንም ታዴ እንዲሰጥልን በዚህ አጋጣሚ ጠይቃለሁ። እሺ መምህራኖቻችን፣ በጣም እናመሰግናለን። አለማያ ዩኒቨርሲቲ 35 አመታትን ወደ ኋላ ተጉዘው ትዝታቸውን አቋደሱን። ቻይና ባች ይባላሉ። እንግዲህ እዚህ ፕሮግራም ላይ መሳተፍ ያልቻላችሁ ሀገር ቤትም ውጭ የሚያላችሁ በሙሉ እንኳን አደረሳችሁ እንላለን። አለማያ ዩኒቨርሲቲ ከትዝታው ማህደር ይህን ይመስል ነበር። ጤና ይስጥልን።